ሰላም ሰላም የተወደዳችሁ ውድ ኦርቶዶክሳውያን በመላው ዓለም የምትገኙ ሁላችሁ የእግዚአብሔር ሰላም በያላችሁበት ይድረሳችሁ ይብዛላችሁ። ይህ የምትመለከቱት የቃል ኪዳን የስላሴ ልጅ የንዋየ ቅድሳት መሸጫ እና ማከፋፈያ ነው። በዚህ ንዋየ ቅድሳት መሸጫ ማከፋፈያ ሱቋ ደግሞ የጸሎት መጽሐፍቶች፣ የታሪክ መጽሐፍቶች፣ ድርሳናትና ገድላት በብዛት ይገኙበታል። እንዲሁም ደግሞ የቤተ ክርስቲያናችንን ስርዓታቸውን የተቀበሉ ወይም ደግሞ የጠበቁ ስዕል አድኖዎች ይገኛሉ። የቤተ ክርስቲያን ሽቶዎችም ይገኛሉ። የአባቶቻችን የእጃቸው መስቀልም ይገኛሉ። የጸሎት መጽሐፍት፣ መዝሙረ ዳዊት፣ መጽሐፍ ቅዱስ፣ ገርላት በሙሉ እነዚህን መጽሐፍቶች በዚህ ሱቅ መግዛትና በዚህ ሱቅ መሸመት ትችላላችሁ። በውጭ ዓለምም ያላችሁ በዚህ በፊትም አዛችሁ በትዕዛዝ ብዙ መልእክቶችን አድርሰናል። ወደ ውጭ ዓለም ብቻ ከኢትዮጵያ እናንተ ወዳላችሁበት ሀገር ወደ ባህር ማዶ የሚመጣ ሰው ብቻ እየፈለጋችሁ ከነዛ ሰዎች ጋር ኮንታክት እያደረጋችሁን ንብረቶቻችሁን፣ ቅዱሳት መጻሕፍቶችን፣ ቅዱሳት ስዕላቶችን ወደ እናንተ እናደርሳለን። እናንተ ብቻ ይህንን ታሳውቁናላችሁ ከኢትዮጵያ ወደ ውጭ የሚሄድበትን ሙሉ በሙሉ ያለውን ስራ እኛ እንሰራለን ማለት ነው። ሌላውም እናቶቻችን እህቶቻችን በቤተ ክርስቲያን በሥርዓቷ በተመሩ በአባቶቻችን ሕግና ሥርዓት የሄዱ ሴቶች ቀሚስ መልበስ እንዳለባቸው፣ ወንዶችም እንዲሁ ነጠላ መስቀለኛ መልበስ እንዳለባቸው የቤተ ክርስቲያናችን ሕግና ሥርዓት ነው። በዚህም የእናቶቻችን የእህቶቻችን የሚያማምሩ ቀሚሶች፣ ነጠላዎች ስርአታቸውን የጠበቁ ነጠላዎች አሉ። እንዲሁም ደግሞ ለወንድሞቻችንም ደግሞ መስቀላቸው ትክክለኛ ስርአተ ቤተ ክርስቲያን የጠበቀ መስቀል ያላቸው ልብሶች አሉ፣ ሸሚዞች አሉ። እንዲሁም ደግሞ የሚያማምሩ ለስጋው ደሙ ስንቆርብ የምንለብሳቸው ነጭ በነጭ አልባሳቶች አሉ። እነዚህን በዚህ ሱቅ ማዘዝ ትችላላችሁ ማለት ነው። ከዚህ በመቀጠል ስዕል አድኖ ከውጭው ዓለም ከዚህ በፊትም በተደጋጋሚ ብዙ ትእዛዞች ታዘናል። በማህበር ላይ በጽዋ ላይ በብዙ አገልግሎቶች የሚውሉ ስዕል አድኖችም አሉ። እነዚህንም ማዘዝ የምትችሉ ማዘዝ የምትፈልጉ እዚህ ላዩ ላይ ከተቀመጠው በዚህ ስልክ ቁጥር በቴሌግራምና በዋትሳፕ እንዲሁም ደግሞ በኢሞ መልእክት ማስቀመጥ ትችላላችሁ ቃል ኪዳን የቤተ ክርስቲያን ንዋየ ቅዱሳት መሸጫና ማከፋፈያ ብላችሁ በቴሌግራም ብትገቡ ታገኙናላችሁ ማለት ነው። እናንተም በሰላም በውጭ ዓለም ያላችሁ በሰላም ወደ ቤታችሁ እንድትመለሱ የእኛ ምኞታችን ጸሎታችን ነው። በሀገር ውስጥም ያላችሁ ደግሞ ቃል ኪዳን ንዋየ ቅዱሳት መሸጫ ከካራ ቆሬ አለፍ ብሎ ወለቴ ጽራሪያን ቅዱስ ስላሴ የሱቅ ቁጥር ሰባት ቁጥር ላይ ታገኙናላችሁ። እዚህ ጋር መጠታችሁ የተለያዩ ንዋየ ቅድሳትን መግዛት ትችላላችሁ። በዚህ ንዋየ ቅዱሳት ውስጥ እጣናቶች፣ ዘቢብ እንዲሁም ደግሞ የግሪክ እጣን፣ መዓዛቸው የሚጣፍጡ ሽቶዎች አሉ። እነዚህንም ሁሉ ሸምታችሁ መሄድ ትችላላችሁ ማለት ነው። የቤተ ክርስቲያን መገልገያዎቻችን፣ የመነኮሳት የአባቶቻችን ካባ እንዲሁም ደግሞ የካህናት ቆብ፣ ሻሽ እንዲሁም ደግሞ የአባቶቻችን የዘማሪያን አልባሳት የዘማሪያንና የሰባኪያን የአንገት ላይ መስቀል አሉ። እነዚህን ሁሉ እዚሁ መጥታችሁ ማዘዝ ትችላላችሁ። ከበሮ፣ ጽናጽል፣ መቋሚያ እንደምታዩት በቤተ ክርስቲያናችን ያሉትን ንዋየ ቅዱሳቶች በሙሉ እዚህ ታገኛላችሁ ማለት ነው። እዚህ በመቀጠልም ሌላው በዚህ ሱቅ ውስጥ ወይም ደግሞ በንዋየ ቅዱሳት ማከፋፈያ ሱቋ ውስጥ ላይ ደግሞ መሰረታዊ የሃይማኖት መንገድን የሚመሩን ታላላቅ መጽሐፍታቶች አባቶቻችን የተረጎሙልን አባቶቻችን የጻፉትን ታላላቅ መጽሐፍቶች፣ የታሪክ መጽሐፍቶች፣ የቤተ ክርስቲያን ታሪክ መጽሐፍቶች፣ የቅዱሳን አበው ታሪክ የተለያዩ መጽሐፍቶችን እዚህ ላይ ታገኛላችሁ። እኛ የምንፈልገው እንደ ሃይማኖታችን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን ስርዓትና ሕግ መሰረት ማንም ሰው ጥሩ ክርስቲያን እንደሆን ነውና በዚህ ንዋየ ቅድሳት መሸጫ ማንም የግራ የገባው ነገር ገጥሞት ከመጽሐፍ አንጻር መጽሐፍ ቅዱስ ምን ይላል፣ አባቶቻችን በዚህ ታሪክ ምን ይላሉ፣ የሚል ጥያቄ የፈጠረባችሁ ካላችሁ በዚህ ሱቅ ላይም በዚህ ንዋየ ቅድሳት መሸጫ ላይም መረጃ የምታገኙባቸውን የአባቶቻችን ፈርጥና የአባቶቻችን ትዕዛዝ፣ የአባቶቻችን አስተምሮ ያላቸውን መጽሐፍቶች ለማንበብም ፈቃደኛ ነን ትላለች እህታችን። ማንም ሰው አንቦ አንብቦ ተቀይሮ ክርስትናውን እንዳጸና፣ በሃይማኖቱ እንዲኖር ብላ እህታችን ይህንን መልእክት ታስተላልፍናለች። ስለዚህ በዚህ ሱቅ የመጣችሁ ወይም ደግሞ ለመሸመትም የመጣችሁ የምትፈልጉት መጽሐፍት ስለ አጽዋማት ሊሆን ይችላል፣ ስለ ጋብቻ ሊሆን ይችላል፣ ስለ ማህበራዊ ኑሮ ሊሆን ይችላል፣ እንዴት ልጹም፣ እንዴት ልጸልይ፣ እንዴት ልስገድ፣ እንዴት ላስቀድስ፣ ስጋው ደግሞ ከመቁረቢያ በፊትና ከቆረብኩ በኋላ ምን ላድርግ የሚሉ የተለያዩ መጽሐፍቶች አሉ። እነዚህን ሙሉ ማር መስረጃዎች ያሏቸው የአባቶቻችን የቅዱስ ሲኖዶስ እንዲሁም ደግሞ ሥርዓተ ሲኖዶስ በሚባለው በቤተ ክርስቲያናችን አስተምሮ ይህንን መጽሐፍቶች አንብባችሁ ለአስርና ለሀያ ደቂቃ አንብባችሁ አገላብጣችሁ ግራ የገባችሁን አውቃችሁ እንድትሄዱ ኑ ወደ ሲቄ ጎራ በሉ ትላችኋለች እህታችን ቃል ኪዳን። ስለዚህ ሁላችንም በዚህ ሱቅ መእተን የመንፈሳዊ ገበያዎችን እንድንገበይ ከወዲሁ ጥሪያ